መልካም ዜና ለቤት ፈላጊዎች በሙሉ ከአንጋፋው ጊፍት ሪልስቴት በማህል ከተማ ለጋህር በ84000 ካሬ ኮምፓውንድ ከባለ 1 መኝታ 65 ካሬ እስከ ባለ 3 መኝታ 163 ካሬ እንዲሁም የንግድ ሱቆችን በማህል ከተማ ለጋህር በመሸጥ ላይ እንገኛለን። በዚህ ውህ መንደር ትምህርት ቤት፣ የስፖርት ማዘውተሪያ፣ የጤና ተቋማት 23000 ካሬ ግሪን ሪያ የያዘ ሲሆን በ10% ቅድመ ክፍያ በ20% ቅናሽ በ4555 የባንክ ብድር ለውድ ደንበኞቻችን አቅርበናል። ጊፍት ሪልስቴት ከለጋር ኮምፓውንድ ሳይቱ በተጨማሪ በሴ ኤምሲ 22 ተክለ ሃይማኖት፣ ውብ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። ለበለጠ መረጃ በ0941414446 እንዲሁም በ0952085272 ይደውሉን። እነሆ ሰላምና ጸጥታው ተረጋግተው፣ ምዕመናን ወደ ቅድስቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሷም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳለማለን፣ ሌላም ሌላም።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 9311998 ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን! አፍሮሆሊላንድ አስጎብኝናየ ጉዞ ወኪል። ይህ አዋዜ ሰበር ነው። ፑቲን የሚፈልገው የሰረቀውን መሬት ሕጋዊ እንዳደርግለት ነው ሲሉም የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ መሬታቸው ይነጠቅ እንደሆነ እንጂ ፈቅደውና ባርከው እንደማይሰጡ አስረገጡም። ድንበሮች አሉ፣ አጭሩ ቀጭኑ ዕጣ ፈንታዊ የዩክሬን ፕሬዚደንት ሲያክሉ፣ ድንበሮች በጉልበት ሊለወጡ አይችሉም ሲሉ ስግጥጥ ብለዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ የሆነማ ጥሩ ነገር ሳይመጣ አይቀርም ሲሉ በተስፋ የተፍነከነኩበት የጀኔቭ ስብሰባ ውጤት መሠረቱ ዘለንስኪ በውል ያስረገጡት ነው። ትራምፕ ራሽያን እስኪ ምን ይሁን እንደምትይ ጽፈሽ ስጪኝ ብለው ከክሬምሊን የተቀበሉት ሳይሆን አልቀረም ተብሎ የታመነበት ባለ 28 ነጥብ የሰላም ዕቅድ ጦርነቱ እግረኞቻችሁ በቆሙበት ይቆማል፣ ዶነትስክ ላይ ብቻ ዩክሬን ቀሪውን ግዛት በእጁ ያለውን ለራሽያ ታስረክባለች የሚል ነው። በዚህ መልክ ራሽያ እጅ የገቡትን የአሁኖቹንና በፈረንጅ 2013ቱን ክሬሚያ ልሳነ ምድር የራሽያ ናቸው ብላ እውቅና ትሰጣለች። 850 ሺህ ጦሯ ወደ 600 ሺህ ይቀንሳል። የማጥቃያ መሳሪያዎቿን ታስረክባለች። ምዕራብ ሠራሽ የጦር ጀቶች ፖላንድ ውስጥ ይቀመጣሉ። የኔቶ አባል እንደማትሆን አባል ለመሆን እንደማትፈልግም ሕገ መንግሥቷ ውስጥ ታካትታለች። የአውሮፓ ኅብረት አባል ግን መሆን እንደምትችልና እንደምትፈልግ በሕገ መንግሥቱ ዕውቅና ትሰጣለች ይላል የቀደመው አሁን ጄኔቭ ላይ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንዲህ ያለ ማለፊያ ቁም ነገር ላይ የደረስንበት ስብሰባ የለም እስኪሉ ፍንክንክ ያሉበትና ክለሳና ማብራሪያዎች ታክለውበታል ያሉት አዲሱ ረቂቅ ደግሞ ጦርነቱ የሁለቱ አገሮች እግረኞች ባሉበት መቆሙ ግድ ቢሆንም እንኳ ዩክሬን ግዛቷን በራሽያ በኃይል የተያዘባት አድርጋ ትቆጥራለች። ከጦርነቱ መቆም በኋላ በሰላማዊ ድርድር አማካኝነት ክሪሚያ ጭምር ተለቆ እንዲሰጣትና የግዛት አንድነቷና ሉዓላዊነቷ እንዲከበር እንዲመለስ ትታገላለች። ነገር ግን ጊዜ ቈጥሬ አቅም ፈጥሬ ግዛቱን በውጊያ ላለማስመለስ ቃል እገባለሁ ይላል እንጂማ ይላሉ። ዘለንስኪም በሌባ መሰረቃችን ሳያንሰን እንኳንም ሰረቀን ያንተም ሆኗል ብለን እልል በቅምጤ አንልም መሰረቃችንን እያነሳን ሰራቂው በሰላማዊ መንገድ ንብረታችንን እንዲመልስ እንታገለዋለን ባይ ናቸው። የተሰረቀን መሬት ለሌባው መመረቅ የግዛት አንድነትና የለዋላዊነት መርህን ይጥሳል፣ ድንበሮች በጉልበት አይቀየሩም ብለዋል። በአውሮፓ ቅፍ ውስጥ የተደላደሉት ዘለንስኪ ስዊድን ፓርላማ እንደራሴዎች ፊት ዛሬ ባደረጉት ንግግር የዘለንስኪ አስተዳደር የአውሮፕላኑ መንግሥት ሊባል የሚችል ነው። ከአውሮፕላን ብዙ አይወርድም። በሰሞኑ እንኳ ዘለንስኪ ከዩክሬን ፓሪስ፣ ከፓሪስ ባርሴሎና፣ ከባርሴሎና አንካራ ነበሩ። አሁን ደግሞ ስቶኮልም፣ በሰሞኑ ደግሞ ወደ አሜሪካ ይበራሉ። ሲመለሱ ለንደን፣ ፈረንሳይ ጎራ እያሉ ወደ ኪየቭ ይመለሱና አረፍ ብለው ሁሌ ተዘጋጅቶ የሚቀመጥላቸውን ሻንጣ አስጎትተው ደግሞ ወደ አንድ አህጉር ይበራሉ። ምናልባት ወደ አፍሪካም ሊሆን ይችላል። የአውሮፕላኑ መንግሥት ዜናው እንደሚነግረን፣ እኛም ያገባናል ባዮቹ የአውሮፓ መሪዎች ትኩረታቸውን ወደዚህ ወደኛ እኛ አህጉር አዙረዋል። አንጎላ ውስጥ እነከሌ ያልተባሉ የአፍሪካ መሪዎችን ይዘው ዱለታ ላይ ናቸው። የፈረንሳይ ፕሬዝደንት ማክሮን በሳምንቱ መጨረሻ ላይ የዘለንስኪ መንግሥት የሰራዊቱን ቁጥር በሰላም ሐሳቡ እንደተጠየቀው ወደ 600 ሺህ ለመቀነስ ቢገደድ ራሽያ ትንፋሽ ውጣና ረፍት ወስዳ ድጋሚ ተወራቸዋለች፣ ታነቡጫቸዋለች ሲሉ አስጠንቅቀዋል። የጀርመኑ ቻንስለር ሜርዝ ደግሞ ወደ ዋይት ሐውስ ደውለው ትራምፕን ካስቀረቡ በኋላ ስሙ ኋላ አልነገረኝም እንዳይሉ ዩክሬን በጦር ሜዳ ሽንፈት ምክንያት የተፍረከረከች እንደሆነ መዘዙ ለመላ አውሮፓ ነው የሚሆነው። ኋላ አልነገረኝም እንዳይሉ ሲሉ አሳስበዋቸዋል። አሁን ጄኔቭ ላይ አሜሪካ፣ ዩክሬንና አውሮፓ በከፍተኛ ልዑካኖቻቸው ተወክለው ክለሳ ያደርጉበት አንዱ ነጥብ ይኸው ነበረ። ራሽያ ገና በጠዋቱ የዩክሬን ጦር ቁጥር ይገደብልኝ ያለችው ወደ ሰማንያ አምስት ሺህ ነበረ። የአሁኑ ባለ 28 ነጥብ የሰላም እቅድ ግን ከ850 ሺህ ወደ 600 ሺህ ነው የሚለው። 250 ሺህ ጦር ብቻ ነው የሚቀንሰው። ጀኔባ ላይ ያቀረቡት ማሻሻያ ግን የዩክሬን ጦር አሁን ካለበት 850 ሺህ ወደ 800 ሺህ ብቻ ይቀነስ የሚል ነው። አልሸሹም ዞር አሉ እንዲህ ላበሻ የአሜሪካ ውጭ ጉዳይ ሚኒስትር ተከልሶና ተበርዞ አእምሮዋል አሸብርቋል ገና ምኑን አይታችሁ ያምራል ይዋባል ያሉትን ይህንን የአሜሪካ ባለ ሃያ ስምንት ነጥብ እቅድ ለክለሳና ብረዛ የተጋለጠ ሰነድ በፈረንጃፍ ሊቪንግ ብሬዚንግ ዶኪመንት ሲሉ አቆለጳብሰውታል ሕያው እስትንፋስ ያለው ሰነድ ማለታቸው ነው። የጀኔቦቹ ሁነኛ ተደራዳሪዎች የአሜሪካው ማርኮ ሩቢዮ የዩክሬን ሉካን ቡድንና የእንግሊዝ የደህንነት አማካሪ ጆናታን ፖዌል ወደ የሀገሮቻቸው ተመልሰዋል። እነዚህ ሁነኛ ሰዎች ወደ ሀገራቸው የሄዱት ዩክሬን የኔቶ አባል እንደማትሆን እንኳ በቃልም ሆነ በሕገ መንግሥት የምትገልጸው ነገር አይኖርም፣ አባል የመሆን ያለመሆኗ ጉዳይ በአባል አገራት ሙሉ ስምምነት ላይ የተመረኮዘ ብቻ ይሆናል ሲሉ የራሽያንን ጥል የሚቆርጥ ሐሳብ አስፍረዋል። ይህን ሰነድ ከሚሊዮን በላይ ወታደሮቿ የሞቱበት ኢኮኖሚዋና ዲፕሎማሲዋ በማዕቀብና በአድማ የተተበተበባት ለሆነችው ሩሲያ እሺ ብላ ትስማማ ዘንድ ሕያውና እስትንፋስ ያለው ሰነድ የሚቀርብላት ታጸድቀው ዘንድ ነው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሲናገሩ የፕሬዝደንት ቭላዲሚር ፑቲን አስተዳደር ሁኔታውን እየተከታተለ መሆኑንና እቅዱ ላይ አንዳንድ ማስተካከያዎች እየተደረጉበት መሆኑን እንደሚያውቅ ተናግረዋል። ይሁንና ወንድሞቼ፣ አሉ ራሽያዊ እስካሁን በይፋ የተሰጠን ወይም ያቀበሉን ነደግ የለም ብለዋል። በዚህ ሳምንትም አሉ ቃል አቀባዩ ከአሜሪካ ልኡካን ጋር ራሽያን የሚያወያያት ጉዳይ ኖሮ ቀነ ቀጠሮ አልተያዘም፣ ብለዋል። ዶናልድ ትራምፕ በምስጋና ዕለት ምሽት ከቤተሰብ ጋር ፈረሰኛና መላላጫ ለመቋደስ ገበታ ከመያዛችን በፊት ዩክሬን ዕቅዱን መቀበሏን ወይም እምብኛ ሻፈሬን ባይነቷን ታሳውቀን ያሉት ቀነ ገደብም ወደ ገደብ የለሽ ቀን ተቀይረዋል። ቢቢሲ ያነጋገራቸው በፈረንጅ ከ2014 እስከ 2020 ዓ ም የእንግሊዝ ኤም አይ 6 ኃላፊ የነበሩ ጡረተኛ አውራ ሰላይ የቀደመውን ባለ 28 ነጥብ የሰላም ዕቅድ ጭብጥ በታሰረ ጠቦት መስለውታል። አሌክስ ያንገር ይባላሉ። ሩስኪዎች ዩክሬን የጦሯን ቁጥር ወደ 600 ሺህ ታውርደው የኔቶ አባል እንደማትሆንም ድንጋይ ነክሳ በሕገ መንግሥቱ ውስጥ ትማል ማለታቸው ዩክሬንን እግሯ በገመድ የታሰረ የፍየል ጠቦት ማድረጋቸው ነው ይላሉ። ትንሽ ትንፋሽ ወስደውና አረፍ ብለው ሲያበቁ ጠባብሶ ሊበሏት የወሰኑ ጊዜ አስቀድመው በእጃቸው የጨበጡትን የፍየሏን ማሰሪያ ገመድ ሳብ ማድረግ ብቻ ነው። ከዛማ ባርቤኮ አድርጎ በቦድካ ማወራረድ ባይ ናቸው። ዩክሬን ከሀያል ጠላቱ አንጻር ጉልበቷን አኮስምናና አለውልሽ ብሎ ደረቱን ሊሰጥላት ከሚችለው የኔቶ አባልነት ተስፋ ጋር በፈቃደኝነት ተቆራርጣ ሕገ መንግሥቷ ውስጥ አስፍራ ትጠብቃለች ማለት ቅድም እንዳልኩት፣ አሉ ሰላዩ የታሰረች ፍየል መሆን ማለት ነው። ስለዚህም የጄኔቡን ማሻሻያ ወደውታል። የሚቀነስ የጦር ሰራዊት ቁጥር አይኖርም። አለም ከተባለ እንደ ሁለታይታ ከስምንት መቶ አምሳ ሺህ ወደ ስምንት መቶ ሺህ ይበቃል። የዩክሬን የኔቶ አባልነት ፍላጎትና መሻቷ በሕገ መንግሥቱ ውስጥ የሚሰረዝ ሳይሆን የሚጸና ነው መሆን ያለበት የታሰረ ፍየል ሳይሆን የዩክሬን መዳኛዋ የጃርት ስትራቴጂዋ ነው የሚያዋጣት ብለዋል ጄኔቭ ላይ ከልሰው በርዘው ለራሺያ ሊያቀርቡት የተዘጋጁት ሐሳብም የጃርት ስትራቴጂ ነው ኢሳያስ ይቀበሉ ይመስላል ራሺያኖች ይህን የጃርት ስትራቴጂ እንግዲህ አለም እጅግ በጣም የሚገርም ነው አሁን ፕሬዚዳንት ዘለንስኪ ይሄንን ሀሳብ በዚህ መልኩ ተጻርረው ሲቆሙ ምን ለማለት ፈልገው ነው? በእርግጥስ ማምለጥ ይችላሉ ወይ ከተጨባጩ አለም? ምክንያቱም ሩሲያ በየጊዜው እያሸነፈች የተወሰኑ ቦታዎች እያያዘች ወደ ግቧ እየቀረበች ነው ያለችው። እና የፕሬዚዳንት ዘለንስኪ ይሄንን ሀሳብ መቃወም የአሜሪካንን ሀሳብ መቃወም እንደ ሀገር ፍቅር እንውሰደው ካልን አዎ፣ ግን ጀብደኝነት አይሆንም ወይ? እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የአስራ አምስት ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይለውታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳልማለን፣ ሌላም ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመርቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ፣ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988181818 ከውጭ አገር ለምትደውሉ በዋትሳፕ 0931 ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደ መርገጥ ምንኛ በረከት ይኖራልን። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ከዛ በላይ ለጊዜው አሁን እንግዲህ ከሞስኮ ወደ ጄኔቭ እንደገና ደግሞ ከጄኔቭ ወደ ሞስኮ መምጣቱ ነው የሰላም እቅድ አሁን ደግሞ ሞስኮ ቀዳዳ ባጥለውም ጨምድዳ ነው የምትወረውርላቸው። እንደገና ደግሞ ከሞስኮ ወደ ዋሽንግተን፣ ከዋሽንግተን ወደ ቆጵሮስ እና እንደ ሸማኔ መወርወሪያ የተወሰኑ ጊዜዎች ከሄዱ በኋላ ዶናልድ ትራምፕ ያው ይሰለቻሉ። ደግሞ የተወሰነ ጊዜ ጦርነቱ ይቀጥላል። አውሮፓውያኖች ስብሰባ ያደርጋሉ። ሌላ ኮንትራት ይፈረማል። ጀርመን ይህን ያክል እሰጣለሁ ትላለች። ወይም እንዲሁ ደግሞ ዘለንስኪ ያው ከአውሮፕላን ያወርዱም እንዲህ እንደ ምታደራ ሸረሪት ማለት ነው። ይህ ውደት ይቀጥላል። በመካከል ጥቂት አስር ሺዎች ይረግፋሉ። በጦርነቱ ውድመቱ ለራሷ ለራሽያም ነው በነገራችን ላይ ይቀጥላል እንግዲህ በእውነት መጨረሻ ላይ ዶናልድ ትራምፕ የብድ ገላጋይ ይሆናሉ ብዬ ነው የማስበው። ምክንያቱም አሁን ለምን የሆነ መልካም ነገርማ አለ ያሰኛቸው ነገር ምን እንደሆነ ለመገመት ያስቸግራል። ሌላው ቀርቶ ለጦርነቱ መንስኤ ምክንያት የሆነው የኔቶ ወደ ምስራቅ መስፋፋት ወደ ዩክሬን መምጣት መሆኑን ተቀብለው ያም መሆን ያልነበረበት ነው። ለዚህኛንን ተጠያቂዎቹ አሜሪካንም ጭምር ኔቶ ዩክሬን የኔቶ አባል አትሆንም፣ አራት ነጥብ ሲሉ የነበሩ ሰው ፕሬዚደንት ዶናልድ ትራምፕ አሁን ዩክሬን የኔቶ አባልነት መሻቷን አጽንታ ትቀጥላለች፣ ይሄ የሚወሰነው በኔቶ የሙሉ ድምፅ ጉዳይ ብቻ ነው እንጂ በእሷ በኩል የኔቶ አባልነት ጥያቄዋን አታነሳም፣ የሚል ክለሳ ያደረገን ሀሳብ አይተው የሆነ ነገርማ ጥሩ ነገር ይታየኛል ማለታቸው እኔ በእውነት ነው ምነግር፣ ከዓመት በላይ እዚህ ዜና ላይ እንደሰራ ሰው ግራ የሚገባኝ ይሄ አንዱ ነው። ራሽያ በዚህ ጦርነት ጦርነቱ ይቆማል ማለት ጦርነቱ አልቆመም። ዩክሬን ራሽያኖች የያዙትን ግዛት የራሽያ ግዛት ነው ብላ እውቅና ማትሰጥ ከሆነ ይህ ጦርነት በተኩስ አቁም እንደቆመ ነው የሚቆጠረው ለምን ምክንያቱም ዩክሬን ግዛቴ ተይዞብኛል ብላ ነው ምታም ነው ስለዚህ ራሽያ ይህንን ግዛት የራሴ ግዛት ብላ ብትቀላቅለው ባትቀላቅለው ክፍት ነው ዩክሬን ይህንን ግዛት ከመጠየቅ ወደኋላ ኋላ አትልም ይላል በድርድሩ ላይ የምትካፈለውና ዋነኛ ዓላማዋ ይህንን ግዛቷን ራሽያ እንድትመልስና የግዛት አንድነቷና ሉዓላዊነቷ እንዲረጋገጥ ነው። ዘ ኦንሊ ቲንግ የማታደርገው ነገር ቢኖር ጠመንጃ ይዤ ነገና ከነገ ወዲያ ከአምስት ዓመት በኋላ ከአስር ዓመት በኋላ እንግዲያው ግዛቴን ስጡኝ ብዬ ራሽያ ላይ ውጊያ አልከፍትም። ነገር ግን በዲፕሎማሲያ መንገድ ግን መታገሏን ትቀጥላለች ይላል። ስለዚህ ይሄ ጦርነት መቋጫ ሊኖረው አይችልም። ስለዚህ ይሄ ለነገ የጦርነቱን ጊዜ ለነገ ቀጠሮ ማራዘም ነው። የነገዋ ዩክሬንስ ስለ ነገዋ ዩክሬን ራሽያ አንድም ተጽዕኖ የማድረግ እድል አይኖራትም፣ ኮምፕሊት አይኖራትም። ለምን የኔቶ አባልነቷ ይጠበቃል ማለት በመሬቷ የሚመላለሱት አውሮፓውያኖች ናቸው። ነገ የአውሮፓ ጦር እንደፈለገ ይገባል፣ ይወጣል። የኔቶ ጦር መሳሪያው ይከካል፣ ይቦካል፣ ይጋገራል። ራሽያ እያየች ጭሱ ጨሳል። ከአምስት ዓመት በኋላ ይህም እንግዲህ ዋስትና ተሰጥቷት ነው። በነገራችን ላይ ዩክሬን አሁን ዩክሬን በአውሮፓ እና በኔቶ እቅፍ ውስጥ ሆና ብዙ እቅዶች አሉ። ጀርመን ሚሳይል አብራ ለማምረት እዛው ዩክሬን ውስጥ እንዲመረስ ስምምነት አላት። አሜሪካ ሰው አልቦች በጋራ ዩክሬን ውስጥ እንዲመረስ ስምምነት አላት። በዚህ በኩል መቶ የጦር ጀቶች በአስር ዓመት ጊዜ ውስጥ የራፋኤል የሚሉት እንዲገባላት ስምምነት ትፈራርማለች። የስዊድን አውሮፕላኖች እንደዚህ። እያልክ ዝም ብለህ ተመልከት፣ ከአምስት ዓመት በኋላ ያለችው የምትኖረው ዩክሬን በማንኛውም መንገድ የራሽያ ደመኛና ጠላት ነች። ስለዚህ ራሽያ ይሄን መሬት ይዛ መቀጠሏ አንድም እረፍት ሊሰጣት አይችልም። ምክንያቱም ጥያቄ የለውም፣ ነገ ዩክሬን የኔቶ አባል መሆኗ የማይቀር ነው። ለምሳሌ ለጊዜው የኔቶ አባልነት የተቃወሙ እነማን ናቸው? አሁን አሜሪካ የሃንጋሪው ማናቸው? ሃንጋሪ፣ እንዲሁም ደግሞ ቦስኒያ፣ ሰርቢያ ሳምቲንግ እነዚህ ሶስቱ ናቸው። ሌሎች የኔቶ አባላት ምናልባት የቱርክ ጭምር የዩክሬን የኔቶ አባልነት ይደግፋሉ። ስለዚህ የአሜሪካ አቋም የሚባል ነገር የለም፣ የዶናልድ ትራምፕ አቋም ነው። ለሶስት ዓመት ነው የሚሰራው። ቀጥሎ የሚመጣው የአሜሪካ መሪ የኔቶ አባል መሆን አለባት ካለ እና ሃንጋሪም የግድ መቀላቀል አለባቸው። ስለዚህዋ ሊደር እንጂ ዩክሬን የኔቶ አባል ልው የምትሆነው ራሽያን በሯ ላይ ሁሉ ነገር ያለው በአንቀጽ አምስት ዋስትና የተሰጣት ዩክሬን ነች የምትፈጠረው። በአንቀጽ አምስት ሽፋን የሚሰጣት ዩክሬን በስምምነት በሰላም እቅዱ በሚያስቀምጠው ሁኔታ በራሽያ በኃይል የተያዘባት ግዛት እንዳለ ተቀምጧል። ነገ ይሄን ግዛቷን ለማስመለስ ከዲፕሎማሲያዊ መንገድ ውጭ የኃይል እርምጃ ወይም ደግሞ ጦርነት አትከፍትም የሚል ዋስትና እንድትሰጥና ራሽያም ይሄንን አሜን ብላ ተቀምጣ እንድተኛ ነው የሚለው ስትመለከተው፣ በምንም ታምር ሁለቱን ሀገሮች የሚያስማምባቸው አለ። የቀደመው ሀሳብ ለዩክሬኖችና ና ለአውሮፓያኖች አይመችም ካልን፣ አሁን ደግሞ አሻሻል ነው ያሉት ሀሳብ ለራሽያ ተቀባይነት እንደማይኖረው ሳይታለም የተፈታ ነው። ይሄን ያለው ኢቨን ጦርነቱ የተጀመረበት ዋነኛው ምክንያት የኔቶ ጉዳይ ሙሉ ይታወቃል። እዛ ላይ እንኳ ኮምፕሮማይዝ አላደረጉም። እዛ ላይ እንኳ የኔቶ አባልነት ፍላጎቷ ይጸናል እንጂ አይነሳም በሚል ያስቀመጡት የኔቶ አባላት የመስማማት የሙሉ ድምፅ ጉዳይ ነው። የሙሉ ድምፅ ያገኙት ጊዜ የኔቶ አባል ነው የምትሆኑ ላሉ የአውሮፓ አባልነቷ በዛኛውም የሰላም ስምምነት ላይ ክፍት ሆኗል። ስለዚህ ተመልሰን ያለነው እዚህ ነው እና በጣም አስቂኙ ነገር ይሄ በዚህ እንዳለ ግን ራሽያን በስምንተኛ የበለጸገ ሀገርነት ልንቀበል ዝግጁ ነን ብለዋል። እና ይሄ የሸማኔ መወርወሪያ ይመስል ከዋሽንግተን ሞስኮ፣ ከሞስኮ ጀኔቫ፣ ከጀኔቫ እንደገና ሞስኮ፣ ከሞስኮ ቆጵሮስ እያሉ የሚሄዱት ነው እንጂ እውነቱን ለመናገር የአሜሪካ ውጭ ጉዳይ ሚኒስትር ሂያውና እስትንፋስ ያለው ሰነድ ማለታቸውና በተለይ በጣም የተፈነከነኩበት ምክንያት እውነቱን ለመናገር ይሄ ጦርነት እንዲቆም ከሚፈልግ ከፍተኛ ዲፕሎማት የሚጠበቅ ነው ብሎ ለማሰብ በጣም አስቸጋሪ ነው። ይሄ ደጋፊ ራሽያነት፣ አለም ኢሳያስ ግን፣ አለም አሜሪካ ይይዛቸው የምትመጣቸው ሰነዶች እንደዚህ የሚዋዥቁ ከሆነ በቀጣይነት ተደማጭነቷን አያሳጣትም ወይ ነው እንደነዚህ አይነት ሰነዶች አንድ ጊዜ ወደ ሩሲያ አንድ ጊዜ ወደ ዩክሬን እየዋዠቀ ከሄደ በኋላ መሀከል ላይ ሁለቱንም ሊያስማማ የሚችል ሀሳብ ይዞ ለመምጣት የታሰበ ነው ማለት እንችላለን ወይ በሌላ መልኩ ደግሞ ቅድም እኔ እንዳነሳሁት አለም ሩሲያ በየጊዜው በድል እየተጓዘች ነው ያለችው ከመሬት አንጻር ከሆነ የምትፈልገው መሬትን ይዛ ትቆማለች ብዬ አስባለሁ። ግን የሩሲያ ጥያቄ የተለያዩ ጥያቄዎች ናቸው። በዩክሬን ውስጥ የሩሲያ ተወላ የሩሲያኛ ቋንቋ የሚናገሩ ብዙ ሰዎች ስላሉ ብዙ ዜጎች ስላሉ የዩክሬን ዜጎች የዩክሬን ቋንቋ የሩሲያ ቋንቋ እንዲሆን ፍላጎት አላት እና ይህን እና ሌሎች የመሰሉ ነገሮችን ለማሳካት ትቸገር ይሆናል እንጂ መሬት በመያዝ ያሰበችውን ነገር ከማድረግ የሚያቆማት ነገር አለ ወይ? መልካም ዜና ለቤት ፈላጊዎች በሙሉ ከአንጋፋው ጊፍት ሪልስቴት በመሃል ከተማ ለገሃር በ84000 ካሬ ኮምፓውንድ ከባለ 1 መኝታ 65 ካሬ እስከ ባለ 3 መኝታ 163 ካሬ እንዲሁም የንግድ ሱቆችን በመሃል ከተማ ለገሃር በመሸጥ ላይ እንገኛለን። በዚህ ውብ መንደር ትምህርት ቤት፣ የስፖርት ማዘውተሪያ፣ የጤና ተቋማት 23000 ካሬ ግሪኔሪያ የያዘ ሲሆን በ10 ፐርሰንት ቅድመ ክፍያ በ20 ፐርሰንት ቅናሽ በ4555 የባንክ ብድር ለውድ ደንበኞቻችን አቅርበናል። ጊፍት ሪልስቴት ከለጋር ኮምፓውንድ ሳይቱ በተጨማሪ በሲም 22 ተክለ ሃይማኖት ውብ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። ለበለጠ መረጃ በ0941414446 እንዲሁም በ0952 0852 ይደውሉ። ያለው አቋም አንድም ቦታ ላይ መቻቻል የሚባል ነገር የለውም። የጦርነቱን መሠረታዊ ምክንያቶች ራሺያ የምትለው እንዳለ የሚጠብቅ ነው፣ የሚያጸና ነው። አሁን እኮ ሰማን ኢቭን የዩክሬን የአውሮፓ አባል መሆኗን ይፈቅዳል እየባለፈው እቅድ የዩክሬን አባልነት መብቷና መብቷን ግን የምትወሰነው ዩክሬን ናት። ስለዚህ በህገ መንግስቷ ውስጥ የኔቶ አባል አልሆንም ብላ ወይም አልጠይቅም ብላ አትጽፍም ነው የሚለው። አሁን ለምሳሌ ክለሳና ማስተካከያ ማለት አንድ ነገር ነው። ኮምፕሊትሊ፣ የዛኛው ተቃራኒ የሆነ ሀሳብ ነው እየመጣ ያለ። አለም ፈጽሞ ራሽያኖች የጻፉት ያክል ነው የሚቆጠረው። ያሉትን ዩክሬኖች የጻፉት ግልባጭ ነው የመጣው አሁን በዚህ መካከል ቀደም እንዳልኩ የሰው ህይወት እያለፈ ነው፣ አይደለም እንዴ? በዚህ መካከልና በዚህ ሂደት አውሮፓና ራሽያ ጦርነት ውስጥ ሊገቡ እንደሚችሉ ማንም ሰው ማመን አለበት። ግጭቱ፣ ፍራስትሬሽኑ በመካከላቸው ሊፈጠር እንደሚችል መታመን አለበት። በተለይ በእንግሊዝ በኩል ያለ ጦርነት ሪሊ ከባድ ነው። አሁን ለምሳሌ አንድ ዜና የራሽያን መርከብ ኢንተርሰፕት ታደርጋለች ቢላል ማለት ከባህር ክልል ጉዞን እንዲቀይስ ማድረግ ወይም ከዛ እንዲወጣ የማድረጋ እንደዚህ አይነት ነገር ማለት ነው። አሁን ነገ የፈቃደኞች ፈቃደኛ ጥምረት የተባለው የሰላሳ አንድ ሀገራት ወኪሎች ደግሞ በዚህ ስብሰባ ላይ ይሰበስባሉ ይላል። ስለዚህ እነሱ ይሄ ጦርነት ከቆመ በተኩሳቁም በለው ለምሳሌ አሁን ራሽያ ተቀበለችን በልሄን ዋቴቨር በቃ ግድልም እውቅና ይሰጠኝ ዋናው መያዜ ነው ብላ ራሽያ እንደተቀበለችው እናስብም፣ ራሽያ እንደተቀበለችው ቢታስብም እና ሁለቱም ባሉበት ቦታ ላይ ጦርነቱ ቢቆም ማለት ነው። ጦርነቱ እንግዲህ አልቆመም ልባርግ ዩክሬን እውቅና ሳሰጠው ራሽያ የሰው ሀገር እንደያዘች ሆኖ ተቆጥሮ ጦርነቱ በዚህ ቢቆምም ተመልሶ እንዳይከፈት እንዳያገረሽ ይሄ የዋስትና ሰጪ የሚባለው የሰላሳ አንድ ሀገሮች ጥምረት የፍቃደኞች ጥምረት የተባለ ወታደር ዩክሬን ቀጥታ ይገባል አውሮፓውያኖች በቀጥታ ለመግባት ነው የፈለጉት ዩክሬን ከዛ በኋላ የሚደመጥ ነገር የለም ለምሳሌ ያክል ባለ 28 ነጥቡ ሀሳብ ምን ይላል አሜሪካ ዝርዝሩ ያልታወቀ ግን ዋስትና ልሰጥ ቃለ መግባቷን ይገልጻል ነገር ግን የፍቃደኞች ጥምረት የሚባለው አገራት ውስጥ የአንድ ወታደር እንኳ ዩክሬን አይገባም ብሎ ይከለክላል ባለፈው የአሁኑ ኮምፕሊትሊ ስለዚህ ይህንን አይቀበልም። ስለዚህ እኚህ ውጭ ጉዳይ ሚኒስትር ሩቢዮ ሕያውና እስትንፋስ ያለው ሰነድ ያሉት ዝም ብለ ስታየው አሟሟቱ ካወላለዱ የሚያስታውቅ ሰነድ ነው ወይም የሞተ ሰነድ ነው የሚመስለው። እኔ በኩል ሌሎችም የሚሉት ይህንን ነው። ይህንን ራሽያ ትቀበለዋለች ብሎ ማለት ፈጽመው የሚያስኬድ አይደለም። ወይም ደግሞ ራሽያ ደግሞ የሆነ ነገር ከጨመረች በኋላ አሁንም ሊቪንግ እና ብሬዚንግ ሰነድ ብለው ደግሞ እንደገና ይዞ ወደዛ መብረር እንደ ሸማኔ መወርወሪያ እዚህና እዚህ ከማለት ውጭ ምንም እንትን የሚያመጣ አይደለም። ምክንያቱም አሁን እነሱ ያደረጉበት ክለሳና ያከሉበት የተባለው ነገር አንቲቴሲስ ነው፣ የቀደመው የሰላም እቅድ ተቃራኒያዊ ግልባጭ ነው እና ይሄ ነው ያለ ሁኔታ እንግዲህ ለአድማጮቻችን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 0930 ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደ መርገጥ ምንኛ በረከት ይኖራልን። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። መልካም ዜና ለቤት ፈላጊዎች በሙሉ ከአንጋፋው ጊፍት ሪልስቴት በማህል ከተማ ለገሃር በ84000 ካሬ ኮምፓውንድ ከባለ1 መኝታ 65 ካሬ እስከ ባለ3 መኝታ 163 ካሬ እንዲሁም የንግድ ሱቆችን በማህል ከተማ ለገሃር በመሸጥ ላይ እንገኛለን። በዚህ ውብ መንደር ትምህርት ቤት፣ የስፖርት ማዘውተሪያ፣ የጤና ተቋማት 23000 ካሬ ግሪኔሪያ የያዘ ሲሆን በ10 ፐርሰንት ቅድመ ክፍያ በ20 ፐርሰንት ቅናሽ በ4555 የባንክ ብድር ለውድ ደንበኞቻችን አቅርበናል። ጊፍት ሪልስቴት ከለጋር ኮምፓውንድ ሳይቱ በተጨማሪ በሲም ኤምሲ 22 ተክለ ሃይማኖት፣ ውብ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። ለበለጠ መረጃ በ0941414446 እንዲሁም በ0952 085272 ይደውሉልን።